የደጁ መክፈቻ ቁልፍ እኛ ጋር እኛ ጋር ያለውን ደጅ ነው ምላችሁ። እኛ ጋር ያለውን ደጅ የመክፈቻው ቁልፉ ድምፁ ነው። አንድ ሰው የእግዚአብሔርን ድምፅ ሪስፔክት ሲያደርግ ሪስፖንድ ሲያደርግ፣ ሲቀበል ሲመልስ፣ እንደ ድምፁ ሪአክት ሲያደርግ ምን እያደረገ ነው ማለት ነው? ስለዚህ ሎክ የሆኑ በሮች እንዴት ይከፈቱ? በድምፁ በድምፅ ውስጥ ሆነ በርህን ክፈተው ምኑን ክፈተው ነው ሚለው፣ ደጁ ምን ቢልልኝ፣ ደጁ የማን ነው የማን ነው? የሰውየው ነው። ስለዚህ እየተነጋገረ ያለው ከማን ደጅ ጋር ነው? ከሰውየው ደጅ ጋር ነው። በዚህ ደጅ ላይ እሱ ምን የለውም? መክረው ጌታ ኃጢአት በደጅ ቆማ ምን ትላለች አለው። ፈቃዷ ወደ አንተ ነው አንተ ግን ፈጥረ ምን በልባት። የማ ደጅ ላይ ነው ኃጢአት እያደባች ያለችው ቃይን ላይ ያ። የቃይንን ደጅ ከመምከር ውጭ እግዚአብሔር ባለስልጣን መሆን ይችላል አይችልም። ስልጣን ስለሌለው በዛ ደጅ ላይ ምክር ግን ሰጠው። ኦቶሪቲው የማኗ ነው ያንተ። ለኦኔካውስ ላድርግ ደጅ ላይ እያደባ ያለ ነገር አለ ነው

ግን እግዚአብሔርን እኛ ውስጥ ሊያኖር የሚችለውን በር መክፈት እንችላለን።